ለው እናንተ ሩት ያዬ ፎቶ ታምፕሊን ላይ ምን ያደርጋል? ለምን ይመስላቸዋል? ቤተሰብ ሩታ ከሌለች እኮ እይታ ራሱ የለውም። አቶ አበጋዝ ማለት ነው፣ ኤርሜላን ብታመጣ አሁን ደግሞ ሁለተኛ ሽሚት መታለች ማለት ነው። እና ማንንም ብታመጣ ያለ ሩታዬ እይታ አይኖርም ማለት ነው። አንተ ምክንያቱም አንተ ሰው ስለማታከብር ማንም አንተን ሊያከብርክ አይችልም ማለት ነው። አሰላሙ አለይኩም ወራመቱላ በረካቱ። የዛሬው ቪዲዮ እንግዲህ ማለት ነው ኤርሜላና አብርሽ የሰሩ ቪዲዮ ተመካግረው ነው። ምክንያቱም ኦዲንስ ታፈቅረዋለች ምናምን እያለ ስለሚጽፍለት የኦዲንስን እንትን አይቶ ነው በቃ። ተስተካክለው ማለት ነው። አንቺ ትቀኛለሽ እኔ ፕራንክ ካረግሻለሁ ተባብሎ ነው የሰሩት ማለት ነው። እንዲሁም ያስታውቃል እና አበጋዝዬ፣ የሩታዬ ፎቶ አስፈላጊ አልነበረም። ምክንያቱም ቪዩ እያየ ቪዩ ስለሌለክ ነው። እናውቃለን፣ ሩታዬ ከሌለች ማንም አያይልም። ራስን እየጣልክ ነው። ከኦዲንስ ጋር ፉኩኩር ተያይዘክ ማለት ነው። ገደል ነው የምትገባው። ልንገርህ፣ ኦዲንስ ከጠመደ ጠመደ ነው። ገባክ? የሰው መውደድ ነበረክ ተጠቅመክ፣ አንተ ጥቅምን አገኘክ፣ የምትፈልገውን ነገር ከኦዲንሶች አገኘክ። አይዞክ በርታ አሉ። ዛሬ ደግሞ አንተ ሎዴንስ ክብር የለህም ማለት ነው። ስለዚህ ምንም አያከብርም።